እጅጉን በራሷ ተፀፀተች። እርብቃ የማን ልጅ ናት? እርብቃ የማሚቶ ልጅ ናት። እናም ማሚቶ በስተመጨረሻ ሁሉንም ነገር አወቀች። እርብቃ የእሷ ልጅ መሆኗንና እንዲሁም ደግሞ አዩ እና ብሩክም ደግሞ እህትና ወንድሞቿ እንደሆነ አረጋገጠች። ማሚቶ ራሷን ወቀሰች። ምክንያቱም አግታ ስታሰቃያት የነበረውና እንደገና ደግሞ እቤት ውስጥ ፊት የነሳቻትና ስታሰቃያት የከረመችው አልፎም ደግሞ ከአቤላ ጋር ትፋቻለች ፊርማውን ቀደዱ እያለች እንደዛ ስታሰቃያት የነበረው እጅጉን ተጸጸተች። ለካስ ማሚቶ የተቀየረበት ምክንያት እጅጉን ዛሬ በይፋ ወጥቷል። አዩ አዩ በስተመጨረሻ ትክክለኛ ወንድሙን በገሃድ አየው። አባቱ እስከ ዛሬ በፍጹም እንዳትመጣ ልጆች አሉ እያለ እንደዛ ሲተናረከውና እቤት እንዳይመጣ ሲፈልግ የነበረው ለካስ ብሩኬንና እንዲሁም ደግሞ ርብቃን እንዳይተዋወቁ ነበር። የርብቃ ወንድም ብሩኬ ዛሬ ሰተት ብሎ ወደነ አዩ ቤት አሊያ ደግሞ ወደነ አቤል ቤት መጣ እና ወንድማማቾቹ ሲተያዩ እጅግ ፍጥጥ አሉ አዩ ወንድሜ ሲለው ብሩክ እያለ ቆይ ለምንድን ነው ይሄን ያህል ዓመት ሙሉ የጠፋኸው ወንድሜ ቆይ ምን ሆነህ ነው እኔ እኮ አባቴ ወንድም እንዳለው ይነግረኛል ግን በፍጹም ጭራሽ ርብቃ ቤት አገኘሃለሁ ብዬ አስቤ አልሜም አላውቅም ነበር ብሎ አለ ምን አዎና ታዲያ ቆይ አባዬ እኮ በፍጹም አንተንም ሆነ እህትም አለችኝ። ስለዚህ እነሱን እንዳላገኝ በጣም እየከለከለ ነበር። እውነትህን ነው የእውነት አባዬ እንደዛ አርጓል? አዎ እውነት ለመናገር ብሩኬ፣ አሁን ላይ አባዬ ላይ ያለኝ ጥላቻ እጅጉን በጣም እየከበደ ነው። እርብቃ አባቷን ስለምትወደው አዩ አባቴንማ እንደዚህ እንድትናገር አልፈልግም እባክህ አይ ርብቃ አርፈሽ ብትቀመጭ ይሻልሻል። ምክንያቱም ስለ አባትሽ በጣም ብዙ ነገር እምታቂ አይመስለኝም። ግን የእውነት አባትሽ ራሱ ይሄ ይመስልሻል ማለቴ ትክክለኛ አባትሽ ይመስልሻል እንዴ? ብሎ አዩ ሲላት፣ ብሩኬ እረፍ፣ አሁን ጊዜው አይደለም፣ ተረጋጋ ብሎ አለው። ቆይ እናንተ የምትተዋወቁት የትስ ነው ብለው ሲያፋጥጧቸው አይ ያው በትምህርት ቤት ነው ምናምን እያሉ ሁሉንም ነገር መዋሸት ጀመረ አዩ። ከዛም በኋላ ሌላ ደግሞ ምንድን ነው እኔም ማላቀው ጓደኝነት ማለቴ ጭራሽ ብሩክ ወንድሜ እየተባባላችሁ። እኔና አዩኮ አንድ ትምህርት ቤት ነው፣ በዛ ላይ አንድ ሰፈር፣ አረ በጣም ብዙ ነገር አብረንን እና ታዲያ በየተዋወቅከው ብሎ ሲለው አያቤል አቤል፣ እንግዲህ ብዙ ነገር እንድታጣራኝም አልፈልግም እኔ ባክ ደክሞኛል ብሎት አውቆ ሄደም። ሰላም ሰላም ውድና የተከበራችሁ የህያ ቤት ቤተሰቦች እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪው እና አጓጌው ርብቃ ድራማ እንደቀጠለ ይገኛል። ርብቃ ርብቃ በስተመጨረሻ በአቤ ልጅ ገባች። እናም እጅጉን ደስ ብሏቸው እያለ በሰላም ወደ ቤት ከገቡ በኋላ እሺ፣ ተፈታሽ ተለቀቅሽ እያለች መሳቅ ጀመረች። እዩ ኧረ ተይ ማሚቶ ተይ፣ እስኪ ተመልከቻት እንደዚ ተበሰ ቋቁላ አሁን ስለ ማቾፍና ስለ ደህናነት ትጠይቂያታለሽ? እስኪ ቢያንስ ትረጋጋ እና ምግብም ትብላ ውሃም ትጠጣ ብላ ስትል እንዴ፣ ቆይ ምንድነው እዛ የተጣላችሁ ወይም ደግሞ ቦክስ የመታሰዋለ እንዴ? አልገባኝም። ምንድን ነው እንደዚህ ማሽበልበል? ማሚ እስኪ ተይን፣ እስኪ ማሚ አንዳንዴ እንኳ ተይን። ኤ ውላሃ አይ፣ በአሁኑ እንኳ ትክክል ነው ማሚቶ። አቤል ትክክል ነው እንዴ እስኪ ተያቸው። ከዛ አቤል በኃይለኛው ተናደደና ውይ ማሚ በቃ አታኖሪን የማይደል? እስኪ ቢያንስ እዚህ እንኳ በሰላም እንኑር። በቃ ለነገሩ ነይ እንሂድ ብሎ ከዛ ሪች ርብቃን ነይንሄድና ርብቃን ነይንሄድ ወደ ክላስ ሩም ውሰድ ልብስም ቀይሬ ብላ አለቻት እሺ ሪች እንሄድ ብላ ስትል አቤል ቆይ ማሚ ምን ሆነሽ ነው በቃ ይሄን ያህል ነው ማለት ነው ለርብቃ ያለሽ ጥላቻ ቆይ ምን አደረገችሽ እኔ እኮ ግራ የገባኝ አንቺ አንጥተሽ አንቺ እንደዛ ስትንከባከቢያት እንዳልነበረ አሁን አሁን ምን ምን እያለ እንትን ሲል አዩ፣ እስኪ ተረጋጋ በቃ ተረጋጋ። ተዋት ማሚቶኮ አንድ ጊዜ እንድትቀየረች አውቃለሁ በትክክል አዩ፣ ገና ይቀየራሉ፣ ከዚህም በላይ በጣም ብዙ ነገር እሆናለሁኝ ብላ ተነስታ ወደ ሽንት ቤት ሄደች። ሽንት ቤት ከሄደች በኋላ ጸጉሯን እያበጃጀች እያለ የኔ ልጅ፣ ቆይ ግን እነሱ እኔ ወስጄ የሰጠሁሽ ያሳድጉሻል፣ ሊንከባከቡሻል ብዬ ነበር። ነገር ግን እነሱ አሳልፈው ለነጭ ሰጡሽ። እናም አሁን ምናልባት ምን ትበይ ይሆን እናቴ ስማ እናት እያልሽ ትጠይቄ ይሆን ጠይቄ ይሆን እኔ እኮ ለሌላ ሳይሆን ሰራተኛ ሁኜ የገባሁት አንቺን ለማገኘት አንቺን ለመንከባከብ ነበር ነገር ግን እኔ መጨረሻ ላይ የሰማሁት ነገር እ ለውጭ እንደሸጡሽ ነው ስለዚህ እነሱን አሁን ላይ መበቀል አለብሽ መበርታት አለብሽ እያለች ሜካቧንና ሂውማን ሄሯን አበጃጅታ ወደ ሳሎን ሄደች በሌላ በኩል ሪች እኔም ብልሽ፣ ቆይ ግን ያገቱሽን ሰዎች ታስታውሻቸዋለሽ? ቆይ ምን አይነት ናቸው ብላ ስትል፣ እባክሽ አሁን ማውራት አልፈልግም እባክሽ ሪች። እንዴ ታዲያ አንቺ ካላወራሽ እንዴት ነው በቀጣዩስ መተው እንደማያገቱሽና እንደማያሰቃዩሽ ላቅ የምችለው አረባክሽ ተይ። አይ በፍጹም እንደዛ አይሆንም። ነገር ግን በአሁኑ እባክሽን እባክሽን ዝም ብትይ ይሻልሻል። እውነት ለመናገር ምንም የማስተናግድበት አቅም የለኝም። እሺ እንደዚያ ከሆነ ለልጅሽም ቢሆን ጥሩ አይደለም። አሁን ተኝ ብላ አስተኝ ሰዓት እሪችዬ ወደ ሳሎን ሄደች። እሪች በጣም ግራ ተጋብታለች። ቆይ ምንድን ነው እያለች እያለ አዩን በጣም አዝናለች እኮ ጓደኛዬ፣ እንደዚህ አዝና አይቻት አላውቅም። ልክ ነሽ፣ በአሁኑ በጣም አዝናለች። ግን ምንድን ነው የምናደርገው አላውቅም፣ ምን እንደምናደርግ ምን እንደምን ሰራኔ አላውቅም። ነገር ግን በጣም ብዙ ነገር ተደርጓል። ብቻ አላቅም እያለች ግራ ተጋባች። አይዞሽ በቃ። አቤላ ወደ ውስጥ ሄደና፣ እሺ አሁን ደህና ነሽ? ማለቴ እስኪ ንገሪኝ። በእርግጥ ብዙ እንደተሰቃየሽ አውቃለሁ። ግን ምን አይነት ናቸው? እኔ እንጃ አላስታውስም። እና ታዲያ በጣም አስርበውሻል? አረ እንደዛ አይደለም። እውነት ለመናገር ውሃ ጠማኝ ስላቸው እምቢ ብለው የነበር መጨረሻ ላይ ግን ደግሞ እርጉዝ ነኝ ስላቸው፣ ዊ ማለቴ የውሸቴን። ችግር የለውም እኔ ነው እንጂ ዋሸሹ እኮ ነፍሰ ጡርማ እንደሆንሽ ያውቃለሁ። ምን አቤል፣ ብላ በጣም ደነገጠች። አትደንግጭ፣ አሁን እኮ ጥሩ አባት ጥሩ፣ እንደገና ደግሞ ጥሩ ባልሆኛለሁ። እና ምንም ያስጨንቅሽ ነገር የለኝም፣ የማስጨንቅሽ ነገር የለም። ግን እንዴት አወቅሽ? ማለቴ አላውቅም፣ ግራ ገብቶኛል። አይ እንግዲህ ብትረጋጊ ይሻልሻል። እሬች ሁሉንም ነገር ነግራኛለች። እኔኮ የራስ የራስህ ሀሳብና ጭንቀት ስላለብህ ብዬ ነው እንጂ ልነግርህ ፈልጌ ነበር። አውቃለሁ፣ እረዳሻለሁ። በቃ ተይው፣ እሱ ነገር አንዴ አልፏል፣ አልፏል። እባክሽን ከዚህ በኋላ ምንም እንድትይኝ አልፈልግም ብሎ አቤላ እቅፍ አደረጋት። ማሚቶ ማሚቶ አዩን በጣም ተቆጣችሁ። እኔ ምልህ ቆይ፣ ለምንድነው አብረት ተከትለ ሄድኩ እንዴ ማሚቶ ምን ማለት ፈልገች ነው ለምንድን ነው ርብቃ ልታመጡ የሄዳችሁት አንተ ከዛ በፊት ወረቀቱን መደበቅ ነበረብህ ማንሳት ነበረብህ መፈተሽ ነበረብህ ማሚቶ ተረጋጊ ቆይ እኔ እምልሽ ያን ጊዜ እንዴት አንቺስ አወቅሽ ማለት ርብቃ መታገቷን ሲቀጥል ደግሞ ለወረቀቱ አመች እንደሆነ እንዴት አወቅሽ ብቻ ርብቃጅ ላይ አንቺ አለሽበት እንዴ ብሎ ሲላት ምን ኧረ እኔ በፍጹም አያያይ አይመስለኝም ነገር ግን ይሁልሽ ማሚቶ ብትረጋጊና ነገሮችን በሙሉ ለእኔ ብትታይልኝ ይሻልሻል። ምን አዎ፣ እንደዛ ይሻላል። አጉል ችኩል ችኩል እመኝኝ ዋጋ ያስከፍለናል። ተረጋጊና እኔ ወረቀቱን በእጅሽ አስገባልሻለሁ፣ ግን አብ በመሆኑ በጣም አዝናለሁኝ ብሎ አላት። እሱንማ አንተ አይመለከትም፣ አርፈ ተቀመጥ። ተቀመጥ፣ በቃ ተወኝ ነው የምልህ ብላ ዝም አስባለችው። አዩም ግራ ተጋብቶ ወደ ሳሎን ሄደ። በሌላ በኩል የርብቃ ወንድም ደውሎ ቆይ ምን ሆነሽ ነው የጠፋሹ? በጣም እኮ ናፍቀሽኛል ትንሿ ብሎ ሲላት፣ በጣም ይቅርታ አባዬ ጋር ኮ እመጣለሁኝ ብዬ ብዬ ስላልተመቼ ነው ያልመጣሁት፣ ግን እመጣለሁኝ ብላ ስትለው፣ አባዬ ትናንት ሌሊት ሄዷል ደግሞ በጣም ታናዶብሻል ብሎ አላት። ምን አዎ እኔማ በጣም ግራ ስለተጋባሁኝ እኮ ልመጣም በቃ እሪችንም ስጠይቃት ነበር፣ ግን እሪች እደውልልሃለሁኝ ብላ በዛው ጠፋች። እሺ ወንድሜ እንደዚያ ከሆነ ለምንድን ነው ነገ ታዲያ አንተ ምሳኛ ቤት ማትመጣው? ማለቴ በዛውም አቤልን ትተዋወቀዋለሁ። እውነትሽን ነው ያን ያህል ማለቴ አሁን ያን ያህል አስፈላጊ ነው ብለሽ ታስቢያለሽ? አሁአሁንማ አሁና አሁንማ ሁሉም ነገር ተስተካክሏል። ስለዚህ የግድ ይሄ ነገር ብትተዋወቁ ደስ ይለኛል ብላ አለችው። ብሩኬም ደግሞ እሺ በጣም ደስ ይለኛል እመጣለሁኝ ብሎ አላት። ከዛ አዙ ጋር ገብታ እኔ ምልሽ ምንድን ነው ተፍ ተፍ የምትዩ እኔ ምልሽ ፈልጊው ነገር አለ እንዴ ርብቃ ብላ ስትላት አረ ምንም አዙ ግን አንድ ነገር ልነግርሽ ነበር ምንድን ነው ማለቴ ዛሬ ወንድሜ ስለሚመጣ ምግብ ምናምን ግን እኔም አግዝሽ ነበር ይሸተኛል እሬች ጋር ትሰራላችሁ እንደ ያለ ችግር የለውም ማለቴ እሰራዋለሁ እኔ አይደለው እንደ ሰራተኛይቱ ምን አስበሽ ነው ታዲያ ሰራተኛ ስለሰራተኛ ስለሆንሽ ብቻ ሁሉንም ነገር ሁሉምንም ነገር አንቺ ትችያለሽ አንቺ ትሰሪያለሽ፣ ያለውና የደመደመው ማን ነው ታውቂያለሽ? እኔ እንጃ። ግን አንድ ጥያቄ ጠይቅሽ እንዴ? ጠይቂኝ። ማለት በባለፈው እኔ የጠፋው ቀን አንቺ ማለት አልገባኝም። እኔማ እረፍት ወጥቼ ነበር። ምን? አዎ። እንዴ፣ ግራ ገባኝ እኮ። ምንድነው ግራ ያገባሽ ርብቃ? አልገባኝም ምክንያቱም እኔ የታገትኩ ቀን እኮ አንቺም የለሽም፣ አቤልም ደግሞ ለስራ ብሎ ወጥቷል። ታዲያ ቤት ውስጥ መተው ሲወስዱኝ አንቺ ብትኖሪ ኑሮ እኮ አይወስዱኝም ነበር። የሆነ የሚያቅሰዋለ ማለት ነው ይቺ ማሚ ምን? አይ፣ ማለት ያኔ ማሚ ባትፈቅድልኝ ኑሮ አልወጣም ማለት ፈልጌ ነበረ። ለማንኛውም አንቺ ምርጥ እህት ነሽ ብላ ስትላት፣ አረ ይሄ እኮ ምርጥነት አያስፈልገውም። ማለቴ ተባብሮ መስራት ጥሩ ነው ብዬ ነው። ኢትዮጵያዊነት ብዬ ነው። አይ ከአስር አንድ ነው እንጂ አስተሪዎቻቸው ሰራተኞቻቸውን የሚያግዙት ሌሎቹ ቢሆኑ አያግዙም ብላ አለቻት። እኔ እንግዲህ እንደዛ ነኝ ያዙ ያንቺን አላውቅም። እኔ ግን ከሰው ጋር በፍቅርና በሰላም መኖር ብቻ ነው ምርጫዬ ብላ አለች። አለች እንጂ ይህች መቲ አፈር አባቷ ትብላ እንጂ እያለች አዙዬ ማማረር ጀመረች። ውዲህ ቤተሰቦች